ከዚያ ባሮ አኮቦ ነዳጅ እንደሚወጣ ነዳጁ ከኛ ተርፎ ሌላ ዓለም እንደሚደርስ ይህንን ማዕድኖቹን ካየሁ በኋላ ነዳጅ ካየሁ በኋላ ዝርዝር ነገሮች ውስጥ ገባ። በአዲስ አበባ የሚሰራውን መንገድ አሳየ። በአዲስ አበባ የሚጀመረው መንገድ አፍሪካ አቀፍ መንገድ ይሆናል። ከዚህ ናዝሬት የምትሄድና ወደ አዋሳ አልፋ እስከ ሞያሌ ከሞያሌ እስከ እንትን እስከ ኬንያ ትሄዳለች። ከዛ እስከ ሰንትራል አፍሪካ እስከ ደቡብ አፍሪካ ትሄዳለች። ከዚህ እስከ ካሜሩን ከዚህ እስከ ጅብት ትሄዳለች። እቺ የተጀመረችው መንገድ ባቡር ደግሞ እያለኝ ኢትዮጵያ ባቡር አላት አለኝ። የባቡር መንገድ አሁን አዲስ አበባ ብቻ አይደለም፣ የሚቀርቡ ከሶማሊያ የሚመጣ ከኤርትራ የሚመጣ ከሱዳን የሚመጣ ባቡር እዚህ ይገናኛል። አፍሪካ አቀፍ የባቡር ነገር ይሆናል። የመንገድ ጉዳይ አልታየም፣ የባቡር ጉዳይ አልታየም። ኢትዮጵያ ደግሞ ከሌላው ሁሉ በፊት ከአፍሪካ በፊት ኤርባስ ትገዛለች አለ። እሱ ላይ ነው የጠረጠርኩት። ኤርባስ ከምን ይመጣል? ምናገባው እግዚአብሔር ይላልኩና መጸለይ ጀመርኩ።